የሰራሹ ቪዲዮ ላይ ስትሪም ማስተላለፊያው ላይ ሙነና ዩትዩብ አካውንታችንን ካገናኘን በኋላ በራሳችን ያሁን ላይቭ ላይ ብዙ ጊዜ ይሰራለሁ። እዚህ በቲክቶክ እና ቲክቶክ ላይ ብዙ የምጠየቃቸው ጥያቄዎች አሉ። ምሰራው ሳይኮሎጂካል አሳብ ላይ ነው። ከዛ ከዛ አንጻር በጣም ተደጋጋሚ ጥያቄዎች የጠየቁን ስለሆነ ለሁሉም ተደጋጋሚ ምላሾችን መስጠት እየከበደኝ ነው እና ምናልባት ቲክቶክ ላይ ላይቭ በምገባ ጊዜ እንደዚህ ሪካርድ እያደረገ ዛል የሚለቅበት መንገድ ይኖራል። ዩቲዩብ ላይ አንተ የገባው ሙሉ ቪዲዮ ማለት ነው። ቲክቶክ ላይ የገባውትን ቪዲዮ አተሴም ታይም ዩትዩብ ላይም ላሉ ፋሚሊ ውጭ ማድረስ አተሴም ታይም ይቻላል። ላይቭ መክፈት ይቻላል። አንድ ሌላ ስልክ ይኖርና እና ምን ታደርጋለህ? አንድ ሌላ ስልክ ካለ ያንን ለዩትዩብ ስትሪም ማድረግ ትችላለህ። ቲክታክን በአንደኛው ስልክ ትጠቀማለ። ለምን አንድ ስልክ ፍሮንት ካሜራ ያለው አንድ ፍሮንት ካሜራ ነው ያለው። አንድ ስልክ የፊት ካሜራ ነው። አንተ ቲክታክ ላይ ከገባህበት ወደ ዩትዩብ ማስፈጠር አይችልም። ለምን ዩ ኦልሬዲ እየተጠቀም ከሆነ ፍሮንት ካሜራውን ሁለት የመስራት አይችልም። አንድ ካሜራ ገባ፣ ሁለት ካሜራ የለው ስለዚህ ያኛው ስልክ ለዩትዩብ መጠቀም ትችላለህ ሁለተኛውን ስልክህ ማለት ነው ገባህ ኦኬ ስለዚህ አሁን በምጠቀምበት አካውንት ቲክቶክ ከፍቼ በሁለተኛው ደግሞ ላይቭ ስትሪሙን አገናኝ ችሉ በፕሪዝም ፓስፈንጥራ በሁለተኛው የስልክ ማለት ነው ምክንያቱም ፍሮንት ካሜራው ዩዥዋሊ እያንዳንዱ ስልክ አንዳንድ ፍሮንት ካሜራ ስላለው ያንን ደግሞ ለቲክቶክ ከተጠቀምከው ለፕሪዝም አፑ ደግሞ ሌላ ያስፈልግሃል። ስልክህ ደግሞ አይዝም፣ ሁለተኛ ካሜራ የለውም። ፍሮንት ካሜራ ማውራ ገብተኋላ። ፍሮንት የፊት ካሜራው አንድ ካሜራ ነው ትርትር ብዙ ጊዜ አያለሁኝ እኔም እንደዚህ ቲክቶክ ላይ የሚወያዩትን አደሴም ታይም ደግሞ ዩትዩብ ላይ አለና ይህ ነገር ሌላ አሁን ሀቢባ ና ታል ከሆነ ዩትዩብ ላይ ነው ቲክቶክ ላይ እንደተሰራልሽ ዩትዩብ ላይ አለች ግን ለዩትዩብ የምትጠቀመው ሌላ ስልክ ነው ስልክ ነው የሚሆነው ማለት ነው እሷ ፕሪዝም አፕ ነው የምትጠቀመው ለዛ ለዩቲቧ ስለዚህ ቀላል ነው ማለት ነው። ቲክቶክ ላይ የማውራቸውን ሀሳቦች በሌላ ስልክ ሪከርድ አድርጎ ዩቲውብ ላይ ሴም ታይም ስትሪም ማድረግ ይቻላል። እጅግ አርጌ ነው ማመሰግነው በጣም። አንቺ ሪከመንድ የምታደረግኝ ስትሪም ይሻላል ወይስ ፕሪዝ ይሻላል? አንተ እንትን ላይ አሁን ምሳሌ ሶፍትዌር ላይ ጎበዝ ከሆንክ ስትሪም ላብ አሪፍ ነው፣ ይሄ ጌሚንግ ምናምን በጣም ፊቸር ስላለው አንተ ራስህ የራስህን ስክሪን ራስህ ክሬት ማድረግ ትችላለህ። ፒቸሮችንና ምንዛ ማስተካከል ትችላለህ በራስህ ማለት ነው። አይ እኔ ጉዳት ደግሞ ፕሪዝም ማለት ነው። ሰላም ሰላም፣ ወንድሜ ከመውጣት በፊት እስኪ አሁን ባነሳው ጉዳይ ላይ አንዳንድ ነገር ልበለህ። አቤት። በተለይ አሁን ላይቭ ስትሪም ከቲክቶክ ዳይሬክት ማስተላለፍ መሰለኝ የፍላጎት አው፣ እንደዛ ነው። ቲክቶክ ላይ ብዙ ጊዜ እገባለሁኝ እና ዩቱቤ ላይ ያሉን ፋሚሊዎች ወይም ደግሞ እዛ ጋር የምጠየቀውን ስለሚጠይቁኝ በኮሜንት ላይ እንደ አንድ ላይ እንዲደርስ ፈልግ ነበር። እሱ ግን አሁን ለኢቱ ሪኮመንድ የሚደረግ ነገር አይደለም። ለመሰለህ ሰዎች እንጅጅ ከማድረግ አኳያ ሙሉ ላይቭ ስትሪም ቲክቶክ ላይ የምታሰራጨው ስርጭት ያን ያህል አብዛኛው ውድቅ የሚሆን ነው። ገብተዋ፣ ፍሬ ሀሳቡ ለምሳሌ ቪዲዮ በነገራችን ላይ እዚህ እኛ ያላጣረነውን ያላወቅነውን መረጃ ፐብሊክ ላይ መተን አናወራም። ያገኘነውን ገንዘብ የሰራንበትን እኔ በራሴ የሰራሁበትን በስነስርዓት በመረጃ ነው መጥቼ ማወራ። እናንተ እዚህ ዩትዩብ ላይ ገብታችሁ የቲክታክ ቪዲዮ እየቆራረጣችሁ ዩትዩብ ላይ ቪዲዮ እየለቀቃችሁ የምትሰሩ ሰዎች ሌላ ሰው ገብቶ ቢዝነሱን የሸማቀቅ ስራ የምትሰሩ

የሊቮ ሊቭ የምታስተላልፈው እንትን አይልም ነው እዛ ላይ አይቀበለውም፣ ለማለት ሲሲው ላይ አይቀበለውም። ምንም ማለት አይቀበለውም፣ አይመዘገብም አይነት ነገር ገባ? አሁን አንድ በደንብ ነው እንጂ እየሰሩ ነው እኮ ሀቢቧ ራሱ እንደ ጉግል ላይ ገብታችሁ ማለት ነው ዩትዩብ ክሪተር። መንዝሊ እርን ምናምን ብላችሁ ብጠይቁት የእያንዳንዱን ዩትዩበር በየወሩ የሚያገኘው ገንዘብ ያሳያል። እኔ ልንገራችሁ እኔ እዚህ ጋር ልንገራችሁ፣ ምናልባት ፍላጎት ያላችሁ ሰዎች ካላችሁ እኔ የሀምሳ ሺህ ሰብስክራይብ አለኝ በዩቲዩብ ፍቃደኛ ነሽ ሄዱ ምናልባት መስራት የምትፈልጉ ሰዎች ካላችሁ፣ ዩቲዩብ በደንብ ነው የሚከፍለው። መክፈል ብቻ ሳይሆን ላይቭ ላይ ገብታችሁ ራሱ በራሱ በላይቭ ራሱ ሪከርድ አድርጎ ራሱ ያስቀምጣል። እናንተ ላይቭ በዩትዩብ ከገባችሁ ራሱ ላይቭ ሪከርድ አድርጎ አስቀምጦ ኢቨን ኢፍ ገብታችሁ ራሱ መኔታይዙ ማብረት ትችላላችሁ፣ የላይቭን ራሱ። አሁን እኔ ከዛ አንጻር ሳይሆን የጠየኩትኝ እኔ ቲክቶክ ላይ ነው ብዙ ጊዜ እንቅስቃሴ ማድረጉ እና ቲክቶክ ላይ የማወራቸው በጣም ብዙ ጠያቄ ስላለኝ እዛ ላይ እንዴት አድርጌ ነው አደሴም ታይም ሊንኩን አገናኝቼው በአንድ የመሆን የሚቻለሆን እንጂ ክፍያ አትጠራጥረው፣ ክፍያ ምንም አትጠራጥረው። እጅግ በጣም ሚከፍ ነገርኩ ችግሩ ምን እንደሆነ ታውቃለህ? ችግሩ ችግሩ እነሱ ብቻ ሜዳው ላይ መጫወት ነው የሚፈልጉት። እነሱ ብቻ መስራት ነው የሚፈልጉት። እነሱ ብቻ ገንዘብ ማግኘት ነው የሚፈልጉት። ተቀናቃኝ ሰው አይፈልጉም። ገባህ? ልክ ሰው ወደዛ ስራ እንደሚገባ ሲያስቡ ያስደነግጡሃል። ኮፒራይት የሚባል የሆነ ሬድ ፍላግ አላቸው። ኮፒራይት ኮፒራይት። እንዳሰማቸው ስሩ። እኔ ለምን አልያዘኝም ኮፒራይት እኔ እንደውም እነ ጆከር ሲስተዳድቡ ሁላ ነው ወስጄ የለጠፍኩት። ለምን እኔ ላይ ያዘኝ? እንደውም በየጊዜው አፕሪሼተር የሚያደርገኝ የሚጽፍልኝ ኢሜል እንጂ ኢሜል የሚጽፍልኝ እንደ አንቺ ግን እንደዚህ ደፍሮ የሚናገር ሰው ግን እስከ መጀ- እስካሁን ድረስ አላየው። በጣም እከታተላለው ግን ስሩ የሚል እንደዚህ አድርጉ የሚል ስለ እውነት ለብቻው የሚጠቀም ሰውን የሚፈልገው ይመስለኛል። ቲንክ ሰው አይዶ ነው ህዝብ ኮስ ለዛኮነ ማናድገውኛል ስለእውነት አንድም አሁን ለምሳሌ የአንችን እንትን የሚከፈልሽን እኔ አይደለሁ የምከፍልሽ ወይም እኔ አልበላሁም ለምንድን ነው የማነበረታታው እና እኔ ብዙ ጊዜ ሰውን ስሰማ እና ገብቼ ሁሉ እየገባሁ ብዙ ሰብስክራይብ አድርጉኝ እያልኩ ይሉኛል አደርጋለሁኝ ግን ይሄን ክፈች እንኳን ብሎ የሚናገር ሰው ስብቻ አላውቅም እኮ ያን ቪዲዮ ከሰራሁ በኋላ ዛሬ ኮሎ ያደረኩሽ አራ ሊያስደነግ በቃ የሚያስደነግጡት ማቅሰው ማ ቢያገኙ በቃ አስደንግጠውኛል ማለት ነው። ላይክ ኖ ኮፒራይት እንደዚህ ያደርጋቸዋል። እንደዚህ ሞኒታይዝ ያረግም አይከፍልም እንዲ በመረጃ ከሆኑ ቪዲዮ የሰራው እንደዚህ በመረጃ ማለት ነው። ይህ ፐርሰናል ፕሮግራም ልኮልኝ አካውንት እንዳስገባ ከፍቶልኛል። አካውንት ሽን የባንክ አካውንት አስገቢ ብሎ ከፍቶልኝ አስገብቼ ፒን ፒን ልኮልኝ እንዳለኩ በመረጃ እኮ ነው የማወራው። ግን ልክ የማስደንገጥ ነገር ወደኋላ እንድመልስ ምቀኛ በሏቸው ቀድባቸውን የምትላችሁ በጣም ትክክል ነው። በደንብ አዳምጧት፣ በደንብ ተከታተሏት። በአጭር ቋንቋ ዩትዩብ ማለት ደላላ ነው። ሺ ወዳጆች፣ እናንተ አንድ እቃ ፈልጋችሁ ደላላ ጋር ስትሄዱ የምትፈልጉትን እቃ እና እንደሚያገናኛችሁ ሁሉ የምትጭኑትን ቪዲዮ ወስዶ ለተመልካች ያደርስላችኋል። ተመልካቾች ጊዜ ሰጥተው የእናንተን ቪዲዮ ሲመለከቱ በቪዩ ይከፍላችኋል። ከምታገኙት ላይ ደግሞ ዩትዩብ የተወሰነ ፐርሰንት ለራሱ ይወስዳል። በቃ ምንም አጭር ቋንቋ ይሄ ነው። እናንተ የሚጠበቀው ኮንተንታችሁን ጥሩ ማድረግ ሰዎችን ሊመለከቱት የሚችል እንዴት ነው? አሁን ገበያ ውስጥ ሄዳችሁ ለምሳሌ አሁን ቲማቲም መግዛት ፈልጋችሁ ገበያ ወርዳችሁ ቲማቲም ከሌለ ቲማቲም አገዙ ማ ድንች ስላለ ድንች አገዙ። ሰዎች ምን ይፈልጋሉ? ምን ይጠቀማል? ምንድነው በዚህ ሰዓት እየተወራ ያለው? የጊዜውን ሀሳብ ማዛ ከዛ ባለፈ ደግሞ የሆነ ሰንበዲ ሰው ስለሰራ ሳይሆን ውስጣችሁ እናንተን ታለንታችሁ ለዩት በዚህ ያጋታል። ምን ላይ ጎበዝ ናችሁ? ሶሻል ነገር ላይ ጎበዝ ናችሁ ወይ ንግግር ላይ ጎበዝ ናችሁ ወይ ውስጣችሁ ያለው በጣም ማደንቃቸው እህቶች እናቶች አሉ። ኢቨን ቤት ውስጥ እንኳን የሚያበስሉትን ስራ እንኳን አንዳንድ ሰዎች ኢትዮ ይለቃሉ እና በጣም የተሳካላቸው ሰዎች ስላሉ ሩቅ እንዳትሉ። አንድ እጃችሁ ላይ ልክ እኮ ከዚህ በፊት እንደነገረቻችሁ እጃችሁ ላይ ስልክ ካለ ዋይፋይ ወይ ኢንተርኔት ካላችሁ ገንዘብ መስራት ትችላላችሁ። ይህን ለማለት ነው። አመሰግናለሁ። ቴንኪው ፍር ዩ ዩር ሶ ሆነስት። በጣም ቴንኪው እና ቻናልህንም ህንም ታስተዋውቀናል ሌላ ጊዜ በሰፊ በደንብ እንገባለን። በደንብ ታፕ ታፕ ሼር አድርገን እርስ በርሳችን እናነሳለን። ቻናላችንን እንዳትሰሙ ወደፊት ነው ያድጋል። ፈረንጅ ለሚከፍለን የነሱ እንደዚህ መሆን ግን በጣም ያሳዝናል። እንዳትሰማቸው በጣም ነው ምናመሰግነው በእውነት ሁላችሁም።